ስንቄ ባንክን እያመሰገንኩኝ ቀዳሚ ወደማደርገው ዜና አልፋለሁ በሴካፋ የአፍሪካ ዋንጫ ማጣሪያ እየተሳተፈ ያለው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ኢትዮጵያውያን እግር ኳስ መጫወት እንደሚችሉ አሳይተዋል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነት ተናገሩ ምክትል ጠቅላይ ሚኒስትሩ በአዲስ አበባ አበበ ቢቂላ ስታዲየም ተገኝተው ቡድኑን አበረታተዋል ይበልጣል ሰውነት ተጨማሪ ያለው የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአበበ ቢቂላ ስታዲየም ተገኝተው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንን አበረታተዋል። ምክትል ጠቅላይ ሚኒስትሩ በሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ላይ እየተሳተፈ ያለ ቡድኑ እያሳየው ያለ ጠንካራ የድል አድራጊነት መንፈስ የመጪው ዘመን የኢትዮጵያ እግር ኳስ ትንሣኤ ምልክት እንደሆነ ተናግረዋል። ታዳጊዎቹ ኢትዮጵያውያን እግር ኳስ መጫወት እንደሚችሉ አሳይተዋል ብለዋል። ሶስታቻም ምንም አይደለም። ለአሁኑ ማለት ኦሬዲ አሳክታቸዋል ነገ ከነገ ወዲያ ላለው አይደለም እኔን እንትን ነገም ብትሸነፉ የኢትዮጵያ ወጣቶች፣ የኢትዮጵያ ታዳጊዎች እግር ኳስ መጫወት እንደሚችሉ ግን አሳይታቸዋል። ለተመልካቹም፣ ለኢትዮጵያ ዝም እና እንኳን ደስ አላችሁ ማለት ፈልጋለሁ። ከጎናችሁ ነን፣ አይዟችሁ ደሞ ታሳኩታላችሁ። ታች መስራታችን በጣም ውጤታማ እንደሆነ አሳይታቸዋል። የባልና ስፖርት ሚኒስትርም ላደረገው ድጋፍ ሁሉም ኮችንግ ስታፉን ሁሉ ማመስገን እፈልጋለሁ። አይዟችሁ። መንግስት ለዚያ ነው በየቦታው ሜዳዎችን እየገነባ ያለው እና እንዲህ አይነት ወጣቶች ነው ያገኘንና እንደነ ዳዊት አይነት በጣም ብዙ ስማቸው የሚጠራ አለ። አቶ ተመስገን ቡድኑ ውጤታማ እንዲሆን ከጎኑ የሆነውን የኢትዮጵያን ህዝብ፣ የባህልና ስፖርት ሚኒስቴር፣ የአሰልጣኝ ቡድን አባላትን እንዲሁም የኢትዮጵያ እግር ኳስ ፌዴሬሽን አመራሮችን አመስግነዋል። ዛሬ ብቻ ሳይሆን ሩዋንዳ ሁላችሁም እንደምታውቁት አስራ አንድ ጨዋታ አካባቢ ይመስለኛል ያደረግን፣ ወደ ስድስት ተሸንፈናል፣ ወደ ሁለት ብቻ መሰለኝ ያሸነፍን፣ ሦስት አቻ ወጣን። አሁን ሩዋንዳን በታሪክ እናንተ አሸንፋችሁ፣ ይሄ በጣም ቀላል ነገር አይደለም እና ያሳያችሁት ብቃት ያሳያችሁት ተስፋ፣ ነገ ከነገ ወዲያ ኢትዮጵያ 2029 እንደምታውቁት የአፍሪካ ዋንጫን ለማስተናገድ ጥያቄ አቅርበናል። ያው ይፈቀዳል ብለን እናስባለን። ስቴዲየሞችን እየገነባን ነው የሀያ ሀያ ዘጠኝ እና ከዚያ በኋላ ተጫዋቾች እናንተ ናቸው እና የእናንተ ጓደኞች ናቸው። ስለዚህ እንኳን ደስ አላችሁ። ስፖርቱን እንደግፋለን፣ አብረን እንሰራለን። በነጻ ያገለግሉትን በኢትዮጵያ መንግስትና በራሴ ስም ማመስገን እፈልጋለሁ ከጎናችሁ ኢትዮጵያ የ2029 አፍሪካ ዋንጫን ለማዘጋጀት ጥያቄ ማቅረቧን ያስታወሱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ሂደት ውስጥ አሸናፊ ብሔራዊ ቡድን ለመገንባት ታዳጊዎች መሰረት መሆናቸውን አክለው ገልጸዋል። ኢትዮጵያ ውድድሩን ለማሰናዳት ይፈቀድላታል ብለው ተስፋ እንደሚያደርጉም ተናግረዋል። ይህንን ውጥን ከዳር ለማድረስ አሸናፊ ብሔራዊ ቡድን ከማዘጋጀት ባሻገር ስታዲየሞችና የልምምድ ሜዳዎች እየተገነቡ እንደሆነም አስገንዝበዋል። በየአካባቢው ከአነስተኛ እስከ ግዙፍ ስታዲየሞች እየገነባን ነው ብለዋል። ክቡር ጠቅላይ ሚኒስትራችን እንዳሉት እነዚህ ሜዳዎች የምንሰራው ከአስር አመት በኋላ የኢትዮጵያ ብሔራዊ ቡድን ተቀይሮ እንድናየው ስሙ የሚጠራ ህዝቡ ደግሞ እንደምታዩት ነው እግር ኳስ ይወዳል፣ በተለይ እግር ኳስን በጣም ይወዳል። እናንተ እድሉን አግኝታችሁ ተጫወታችኋል። እድሉን ሳያገኙ ግን በየአካባቢ የሚጫወቱ ደግሞ የመመረጥ እድሉንም እና የመታየት እድሉንም ያላገኙ ደግሞ በርካታ ወጣቶች ይኖራሉ። ስለዚህ ታዳጊዎች ላይ መስራት ታች ላይ መስራት ስፖርቱን ለመቀየር ትልቅ ለውጥ ያመጣል። በሚል በየቦታው አዲስ አበባ ብቻ ሳይሆን በየከተሞች የሚገነቡ ሜዳዎች እንደ እናንተ አይነት ወጣቶችን ለብሔራዊ ቡድን ማብቃት ነው። ኢትዮጵያ የ2029 አፍሪካ ዋንጫን ለማሰናዳት በቀጣይ ሁለት ዓመታት ውስጥ የሚጠናቀቁ ስድስት ስታዲየሞችንና ከ12 በላይ የልምምድ ሜዳዎችን እየገነባች እንደሆነ የባህልና ስፖርት ሚኒስቴር በቅርቡ ማስታወቁ ይታወሳል። በሌላ በኩል የጉዞ ወደ 2029 አካል የሆነው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ካደረጋቸው ሶስት ጨዋታዎች ሰባት ነጥቦችን በመሰብሰብ የምድቡ ዋናት ላይ ተቀምጦ ጥሎ ማለፉን ተቀላቅሏል። ቡድኑ በሶስተኛ የምድብ ጨዋታ ትላንትና ከሶማሊያ ጋር ሶስታቻ ተለያይቷል። በሲቢ ኢትዮጵያ ፕሪምየር ሊግ ስድስተኛ ሳምንት ኢትዮጵያ መድን፣ ሐዋሳ ከተማና ሀዲያ ሆሳና ተጋጣሚዎቻቸውን አሸንፏል። በሐዋሳ ዩኒቨርሲቲ ስታዲየም ኢትዮጵያ ቡናን የገጠመው ኢትዮጵያ መድን ሶስት ለሁለት ረቷል። በአዲስ አበባ ስታዲየም በተደረገው ሌላ ጨዋታ ሐዋሳ ከተማ ወልዋሉ አዲግራት ዩኒቨርሲቲን በሮክታ አደለብ ባስቆጠራት ብቸኛ ግብ አሸንፏል። ኢትዮጵያ ንግድ ባንክም ከወላይታ ዲቻ ያደረጉት ጨዋታ አንድ ለአንድ ተጠናቋል። ሀዲያ ሆሳና ደግሞ ቅዱስ ጊዮርጊስን አንድ ለዜሮ በማሸነፍ በውድድር ዓመቱ የመጀመሪያ ድሉን አግኝቷል። በሰባተኛ ሳምንት የኢትዮጵያ ሴቶች ፕሪምየር ሊግ ሐዋሳ ከተማና አርባ ምንጭ ከተማ እድል አድርገዋል። ኢትዮጵያ ንግድ ባንክ ሜዳ ከልደታ ክፍለ ከተማ ጨዋታቸውን ያደረጉት ሐዋሳ ከተማዎች ሶስት ለአንድ መርታት ችለዋል። የሐዋሳ ከተማን የማሸነፊያ ግብ የምስራች ላቀው ሁለት ግብ ስታስቆጥር ቻይና ግዛው ቀሪዋን ግብ አክላለች። በሌላ ጨዋታ ደግሞ አርባ ምንጭ ከተማና የአዲስ አበባ ከተማ ጨዋታ በአርባ ምንጭ ከተማ ሁለት ለአንድ አሸናፊነት ተጠናቋል። ሀያ አምስተኛው የታላቅ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር ውድድር ነገ ይካሄዳል። መነሻና መድረሻውን መስቀል አደባባይ በማድረግ በሚካሄደው የ2018 ሶፊ ማል ታላቅ ሩጫ በኢትዮጵያ 55,000 ተሳታፊዎች ይሳተፋሉ። በሁለቱም ፆታዎች የኤሊት አትሌቶች ውድድር የሚካሄድ ሲሆን፣ የአካል ጉዳተኞች ውድድርም የነገ ምራግብር ነው። የብርዩ ቤልዩ በዓሉን በሚያክሩበት በዚህ መድረክ የቦስተንና ና ቺካጎ ማራቶን የውድድር ዳይሬክተሮች የሚገኙ ሲሆን ከማለዳው 12 ሰዓት ጀምሮ በቀጥታ ኢቢሲ

የ12ኛ ሳምንት የእንግሊዝ ፕሪምየር ሊግ መራግብር ዛሬ በሚደረጉ ሰባት ጨዋታዎች ሲጀምር በሊጉ ሁለተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ ከሜዳው ውጪ ከኒውካስትል ዩናይትድ ጋር የሚያደርጉ ጨዋታ ይጠበቃል። ኒውካስትል ዩናይትድ ከማንቸስተር ሲቲ በተገናኝተው ያለፉ 35 የሊግ ጨዋታዎች ማሸነፍ የቻለው አንዱን ብቻ ሲሆን ሲቲ ዛሬ በማሸነፍ ከአርሰናል ጋር ያለውን የነጥብ ልዩነት እንደሚያጠብም ይጠበቃል። ጨዋታው ምሽት 2 ሰዓት ከ30 ይጀምራል። ቀን 79 ሰዓት ተኩል ሲል ቼልሲ ከሜዳው ውጪ ከበርሌ ይጫወታል። 12 ሰዓት ላይ ካለፉ 6 ጨዋታዎች በአምስቱ የተሸነፈው ሊቨርፑል ወደ አሸናፊነት ለመመለስ በሜዳው ከኖቲንግሃም ፎረስት ይጫወታል። ቦርማውዝ ከዌስታም፣ ብራይተን ከፍ ብሬንትፎርድ የሚያደርጉ ጨዋታም ሌላው ተጠባቂ ነው። የ13ኛ ሳምንት የስፔላ ሊጋ ትናንት በተደረገ አንድ ጨዋታ ተጀምረዋል። የኤል ክላሲኮ የስፔላ ሊጋ ጨዋታዎች ዛሬ የሚከናወኑ የሚሆነው ባርሴሎና ከሁለት ዓመት በኋላ በኒው ካምፕ የሚያደርገው ጨዋታ የሚደረግ ነው የሚሆነው። የጣሊያን ሴሬ የቡንደስሊጋና የፍሬንች ሊጓን ጨዋታዎችም በዚህ ሳምንት ከአለም አቀፍ እረፍት በኋላ ተመልሰዋል። ክቡራን ተመልካቾቻችን ለቀን ሰባት ሰዓት ያዝ ናቸው ስፖርታዊ ዜናዎች እነዚህን ይመስላሉ። መልካም ጊዜ።